ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ። ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁ እና ልብ አንጠልጣይ በሆነው በምሳሌ ድራማ በክፍል ሰማንያ ተከስተናል ማለት ነው። እንደሚታወቀው እንግዲህ ብሩክ ከጠፋ ሰነባብቷል ማለት ነው። የት እንዳለም አይታወቅም እስካሁን ድረስ። ነገር ግን እንግዲህ ማህሌትን አግቶ እንግዲህ እያደረገው ጽናትና ምርመራ አሁን ላይ እንግዲህ መድብል ሁሉም ነገር እንግዲህ ወደ ዝና እንደሚያመለክት እንግዲህ ተረድተዋል ማለት ነው። እንግዲህ ማህሌት በነ ብሩክ ቤት ታግታ ትገኛለች ማለት ነው። እናም እንግዲህ ያው ከዝና ጋር አብራ ስለምታጨበጭብ ብሩክ ያለበትን ሁሉንም ነገር ስለ ዝና እንዲያው እንድትናገር እንግዲህ ሲያናዝዛትም ተመልክተናል ማለት ነው። እሷም እንግዲህ እጅጉን በጣም እየፈራች እና እየተንቀጠቀጠች የምታውቀውን ነገር ያው ለመናገር ሞክራለች። ከዛ ውጭ ግን ምንም የምታውቀው ነገር ስለሌለ ልትናገርም አልቻለችም። በጣም የሚገርመው እና የሚያሳዝነው ነገር እንግዲህ ምሳሌን በእጇ አስገብታ ቅድስትን ቢላዋ ምተሽ፣ እንግዲህ የታሰርኩትን ካልፈታሽኝ ምሳሌን እገላታለሁ እያለች እንግዲህ ቅድስትን ስታስጨንቃትም ተመልክተናል። እቅድም ዓላማም ነበራት እንግዲህ ከዝና ጋ ምሳሌን ለማጥፋትና ለመግደል እናም እንግዲህ ዛሬ ላይ እጅጉን በጣም በሚያሳዝን ሁኔታ የምሳሌን ጉሮሮ ይዛ ቅድስትን ይፍችኝ ካለበለዛጊን ምሳሌን እገላታለሁ ብትልም ቅድስት ተረትዬ እያለች ብትለምናትም እንግዲህ ልትሰማት አልቻለችም እና ያው ማህሌት እንደሚታወቀው የምሳሌን ህይወት ለመቅጠፍም ሆነ ለማጥፋት ብዙ ጥረትም ስታደርግ ነበር ከዚህ በፊት ዛሬ ላይ ደግሞ እንግዲህ ከታገተችበት መውጫ እንግዲህ እንደዛ ምክንያት ተጠቅማ ነይና ፍቺኝ እያለች እንግዲህ ስታስጨንቃትም ተመልክተን፣ ቅድስትም እንግዲህ የምትይዘው የምትጨብጠው አታ እየተርበተበተች እሽት ይ እያለች በቃ እጅ ቢለው አላምጣ በማለት ለመድብል ደውላ የተፈጠረውን ነገር ብትነግረው መድብል፣ እኔ ነግሬሽ ነበር እኮ ምሳሌ ማህሌት እንዳለች እንዳትሰማ እንዳታውቅ ብዬሽ አልነበረ ወይ? ለምን ሄደች እያለም እንግዲህ ሲጠይቃት ምሳሌ እንግዲህ ወደ ማህሌት ሄደችው ማህሌት ባሰማችው የይድረሱልኝ ጥሪ እንዲሁም ደግሞ ነይ ፍችኝ እያለች እንግዲህ ቅድስትን ስትጣራ ነበርና ቅድስትም እንግዲህ የሆነውንና የተፈጠረውን ነገር ነገረችው፣ ማለት ነው እሱም በፍጹም እንዳትፈቻት እያለም እንግዲህ ካልፈቷትማ ምሳሌን ትገላታለች፣ ጉሮሯን አንቃይዛታለች በማለትም እኔ መጣሁኝ፣ ምንም ችግር የለም እያለም እንግዲህ መድብል እያበረታታት፣ ብቻንቺ አዘናጊያት፣ እኔ መጣሁኝ፣ አልቆይም በማለት እንግዲህ እንዳለውም እንግዲህ ወደ ቤት እሱም ገስግሶ በመምጣት የምሳሌን ሕይወትም ታድጓል። ቅድስትን በስተ በስተመጨረሻ እንግዲህ የማህሌትን የታሰረችውን ፈታላት። ማህሌት አረመኔቷ ብቻዋን መውጣት አደለም የፈለገችውና ምሳሌን እንዳንጠለጠለቻት እንግዲህ ይዛት ልትወጣ ግብ ግብ ስትፈጥር ቅድስትን እንግዲህ በእርግጫ እንግዲህ ረግጣት ነበረ። ምሳሌን አንጠልጥላት ይዛት ልትወጣ ስትል ቅድስትዬ እንግዲህ በሩን ዘግታው ነበርና በመጀመሪያ ከበሩ ጋር እንግዲህ ከመድብል ጋር ይገናኛሉ ማለት ነው። ማህሌት እንግዲህ የዋዛ አይደለችም እና በእጇ ቢላ ይዛ ነበርና ልቀቀኝ። እንግዲህ የምትወጣው ቅድስት ምሳሌን ይዛ ነው። እናም እንግዲህ ካልተዋችሁኝ ትታችሁኝ የማልሄድ ከሆነ እገላታለሁ ምሳሌን እያለች መድብልና እንግዲህ ማህሌት ተፋጠጡ። መድብልም እንግዲህ ምንም አይነት ርኅራሄ እንደሌለውና እድሜ ልኩን በእስር ቤት እንግዲህ እንደኖረ፣ እስር ቤት ለእኔ ብርቄ አይደለም፣ ምንምም አይመስለኝም፣ እገልሻለው፣ እተኩስብሻለሁ በማለት እንግዲህ ሽጉጡን አቀባብሎባት ምሳሌን ልቀቂያት በማለት እሷም እገላታለው እያለች እንግዲህ ሲከራከሩ ለረጅም ሰዓት፣ በስተመጨረሻም እንግዲህ ምሳሌን ማህሌት ተወቻት ማለት ነው። እሱም ያቀባበለውን ሽጉጥ እንግዲህ መተኮሱን ትቷል ማለት ነው። ማህሌት እንግዲህ ሰው የማይፈልገውን ስራ እንዲሰራ ታስደርጋለች፣ እና እጅጉም በጣም መጥፎና አደገኛ ሴት ናት። እናም እንግዲህ ቀጥ ብለሽ እዛው ክላሰሽ ግቢ ነበር ያላት፣ ምክንያቱም ወንድሜ ብሩክ ሳይገኝ ከዚች ንቅንቅ ማለት አይቻልም ብሏታል። እናም በሚያሳዝን ሁኔታ እንግዲህ ብሩክ እስካሁን ድረስ አልተገኘም ማለት ነው ዝናም እንግዲህ ብሩክ ያለበትን ነገር ሊናገርም አልቻለም፣ ትንፍሽም አላለም። ነገር ግን ማህሌት በመጥፋቷ ምክንያት እጅጉን በጣም እያሳሰበውም ተመልክተናል ማለት ነው። ኤፍራታን እየደወለም እንግዲህ ሲጠይቃት ኤፍራታ ምንም እንደማታውቅ በቃ ለፖሊስ እጄ ላመልክት ስትለውም ፖሊስን የማይታሰብ ነገር ነው መቼም እንዳታስቢው እያለ መድብል እኮ እየጠየቀ የነበረ እንግዲህ ድንገት ስለ ብሩክ እየዛተብንም ነበረ። ብሩክ ወንድሜ አንድ ነገር ይሁንና አልለቃችሁም እያለን ነው ስትለው፣ እሱም ነገሩን ለማጣራት ጆሮውን ጣል አድርጎ እያለን ነው ስትይ እነማንን ነው እያላት የፍራታን በጣም ብልጣብልጥ ናትና እሱን ለይታ ማንን ይሆናል ብለክ ነው እኔና ማህሌትን እንጂ እያለችም እንግዲህ መለሰችለት። ያው ኤፍራታ አሁን ላይ እንግዲህ ለመድብል አዳዲስ ነገር ሲኖር እየነገረችውም ክፍያዋንም እየተቀበለች ትገኛለች ማለት ነው። ውድና የተከበራችሁ አድማኝ ተመልካች ቤተሰብ ይህንን ቻናል ላይክ እና ሰብስክራይብ፣ ሼር በማድረግ ቻናሉን እንግዲህ ይቀላቀሉ ማለት ነው። አሁን ላይ እንግዲህ ማህሌትን እንደመጠቀሚያ ለማድረግ እንግዲህ ተመካክረዋል። ሞገስ ሞገስና መድብል ሞገስ እንኳን በዝና በኩል መደራደርን አይፈልግም። ምንም አይነት ተስፋ የለውም። መድብል ግን ከዝና ጋር እፋለማለሁ ብሎ እንግዲህ ቆርጦ የተነሳ ደፋር ሰው ነው። አንድ በሕይወት እኖራለሁ አሊያም ደግሞ እሞታለሁ የሚል ቁርጠኝነትንም እንግዲህ አእምሮ ላይ ሰንቀዋል ማለት ነው። እናም እንግዲህ መድብልን ሲያይ ያው ሞገስም አይቅርቢ ብሎ እንግዲህ ከእሱ ጋር አብሮ ተፍተፍ እያለም ተመልክተነዋል። ነገር ግን እጅጉን በጣም አድርጎ ይፈራዋል ማለት ነው፣ ዝናን። እናም እንግዲህ አሁን ላይ ማህሌት ልታግዘን ይገባል በማለትም እንግዲህ ያላቸው አማራጭና ውሳኔ ተመካክረው የጨረሱበት ውሳኔም እንግዲህ ዝናን ማገት ነው። ዝናን ስናግተው ብዙ ችግሮች ሊገጥሙንም ይችላሉ። የእሱ አካሎች የእሱ ጓደኞቹ ምክንያቱም አንድ ሰው ተያዘ ማለት እንግዲህ የብዙ ሰው ሚስጥር ይወጣል ማለት ነው እና ጥንቃቄ ሊኖረው ይገባል የእሱን ማገት። በማለትም እንግዲህ እጅጉን በጣም በሚያሳዝን ሁኔታ አሁን ላይ ዝናን ለማገት እንግዲህ ወስነዋል። መድብል እኔ ለወንድሜ ምንም ልሆን እና ምንም ላድረግ እችላለሁ፣ ወንድሜ እንዲመጣልኝ እፈልጋለሁ እያለ እጅጉን በጣም እንግዲህ ስለ ወንድሙ ብክንክን እያለ ተመልክተነዋል ማለት ነው። ብሩክ በጤናው በሕይወት አለ ይሆን? ምክንያቱም እንግዲህ ዝና ለማህሌት እንግዲህ ብሩክ አይመጣም ብሎ በአራት ነጥብ እንቅጩን ንግር አድርጓት፣ እሱንም ተናግራለች። ስለዚህ ብሩክ ያለበት ሁኔታም እጅጉን በጣም እያሳሰበው ይገኛል። ለወንድሜ በሕይወት ደርስለት ይሆን ወይ እያለም እንግዲህ ግራም ተጋብቶታል። እንግዲህ አሁን ላይ እንግዲህ ሉላና ሞገስም ያው ተደብቀው ኑሯቸውን ቀጥለዋል። በፊት እንግዲህ የሚከታተላቸው በኢቲኤም እንግዲህ ሳንቲም በሚያወጡበት ታይም ነበር። እና አሁን ላይ ያንን ነገር ፎከስ ያደረገውና ያስተዋለው መድብል ነግሯቸው እንግዲህ ጥንቃቄም አድርገው አሁን ላይ አድራሻቸውን እያወቁ እያወቀም አይደለም፣ የሚያውቅበትም መንገድ የለም። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ምሳሌ ድራማ እጅጉን በጣም አስተማሪና ልብ አንጠልጣይም ሆኖ እየተመለከተ ነው ነው እናም በጣም በሚገርም ሁኔታ አሁን ላይ እያስጨነቃቸው ያለው ሁሉም እንግዲህ ብሩክ የውሃ ሽታ ሆኖ መጥፋቱ ነው። እናም በጣም በሚያሳዝን ሁኔታ ግራም እያጋባቸው ይገኛል ማለት ነው። መድብልም እንግዲህ የሚከፈለውን ዋጋ እከፍላለሁ፣ ወንድሜ ለማግኘት ስል በማለትም ወንድሙን ለማግኘት እንግዲህ ውሳኔውን ወስኖም እንግዲህ ከዝና ጋር ለመፋለም ቆርጦ ተነስቷል። አሁን ላይ ዝናን ዝና ጋር እንዲደርስ ሊያደርገን የሚችለው ሰው ማን ነው በማለት እንግዲህ በድጋሚ ኤፍራታ ላይ እንግዲህ ዓይናቸውን ጥለው ኤፍራታ የምትንቀሳቀስበትንም ሆነ የምትሄድበትን መንገድ እንግዲህ እየተመለከቱም እየተመካከሩም ይገኛል ማለት ነው እንግዲህ መድብል ሞገስን አትፍራ እያለም እምትፈራ ከሆነ በቃ አንተ ቅር ተመለስ፣ ወደ ሉላ ሂድላት እያለም እንግዲህ ተመልክተነዋል ማለት ነው። ሞገስም እንግዲህ ያው መድብል ስላለለት ፍርሃት የሚባለውን ነገር ቢኖርበትም ብቻ ግን መቋቋምን ጀምሯል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ፣ ለዛሬ የነበረን የክፍል ሰማንያ የምሳሌ ድራማ ይህን ይመስላል።